የዘመናት ጥያቄ የዓለም ሀገራትን በኃይሉ ሲያማለል የኖረው ትልቁ ምስጢር የቃል ኪዳኑ ታቦት፣ የእግዚአብሔር መንፈስ ያረፈበት፣ ሙሴ ከሲና ተራራ የተቀበላቸውን አስርቱ ትእዛዛትን የያዘው ቅዱስ ታቦት አሁን የት ያለ ይመስላችኋል? ብዙዎች በሆሊውድ ፊልሞች፣ በጥንታዊ መጻሕፍትና በምስጢራዊ ታሪኮች ውስጥ ሲፈልጉት ኖረዋል። ሆኖም ግን መልሱ በአንዲት አገር ላይ ከሦስት ሺህ ዓመታት በላይ ተጠብቆ ቆይቷል። በኢትዮጵያ በሰሜን ምድር በቅድስቲቱ አክሱም ጽዮን። ታዲያ ይህ ተአምረኛ ታቦት ከጥንታዊቷ ኢየሩሳሌም ታላቁ ቤተ መቅደስ ወጥቶ እንዴት ወደ ኢትዮጵያ ሊመጣ ቻለ? የእስራኤልን ታሪክ የለወጠው ንጉሥ ሰለሞንን ያስገረመው የነገሥታትን ዘመን የቀየረው ይህ ቅዱስ ቃል ኪዳን በኢትዮጵያ ምድር የተደበቀበት ምስጢር ምን ይሆን? ዛሬ በዚህ ቪዲዮ የረጅም ጊዜ ጥልቅ የምርመራ ውጤት የሆነውን ዓለምን የሚያነጋግረውን የኢትዮጵያንና የእስራኤልን ታሪክ የሚያስተሳስረውን እውነተኛውን የታቦተ ጽዮን ጉዞና ታሪክ እናነሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መራግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትዕትና እንጠይቃለን። በዓለም ታሪክ ውስጥ የሰው ልጆችን ምናብ ያማለሉ ልብ ወለድ መስለው ግን እውነተኛ የሆኑ የዘመናት ሽክርክርን ተቋቁሞ የኖሩ ጥቂት ታሪኮች አሉ። ከእነዚህም መካከል ታቦተ ጽዮን ወይም የቃል ኪዳኑ ታቦት በዋናነት ይጠቀሳል። ታቦቱ የእግዚአብሔርና የሰው ልጅ የቃል ኪዳን መገለጫ፣ የእስራኤላውያን የኃይልና የመንፈሳዊነት ምልክት፣ በብዙ የዓለም ሃይማኖቶችና ባህሎች ውስጥ የማይጠፋ አሻራ ያሳረፈ ቅዱስ ቅርስ ነው። ይህ ታቦት ሙሴ በመለኮታዊ መሪነት ከሲና ተራራ ተቀብሎ በሠራው ሳጥን ውስጥ የተቀመጡትን አስርቱ ትእዛዛትን የያዘ ሲሆን ለዘመናት በሰለሞን ቤተ መቅደስ ውስጥ በክብር ቆይቷል። ነገር ግን የኢየሩሳሌም ታሪክ በውድቀት በስደትና በመቃቃር በተሞላ ጊዜ ታቦቱ ከምድረ ገጽ ጠፋ። በዓለም ዙሪያ ያሉ አርኪኦሎጂስቶች የታሪክ ተመራማሪዎችና የሃይማኖት አባቶች ለዘመናት የጠፋውን የቃል ኪዳኑን ታቦት ፍለጋ የተለያዩ መላምቶችን ሲያቀርቡ ኖረዋል። ይህ ግዙፍ ታሪካዊ ፍለጋ የሚቋጨው ግን በኢትዮጵያ ምድር ነው። ኢትዮጵያ ከጥንት ጀምሮ ታቦቱ እኔ ጋር ነው የሚል የጸና እምነት ያላት ሲሆን በተለይም በአክሱም ጽዮን ማርያም ቤተክርስቲያን ቅጥር ግቢ ውስጥ በልዩ ሁኔታ ተቀምጦ እንደሚገኝ ታሪኳን አጽንታ ትናገራለች። የታቦተ ጽዮን ታሪክ የሚጀምረው የእስራኤል ልጆች ከግብጽ ባርነት በሙሴ መሪነት ከወጡ በኋላ ነው። በሲና በረሃ እየተጓዙ ሳለ እግዚአብሔር ለሙሴ ተገለጠለትና ከሰዎች ጋር ዘላለማዊ ቃል ኪዳን ለመግባት ፍቃደኛ መሆኑን ገለጸለት። ታቦተ ጽዮን በመቤታችን በቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልናውቅ ይገባል። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስሌኤልን መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷን ሁለት ክንድ ተኩል፣ ወርዷን አንድ ክንድ ተኩል፣ ቁመቷ አንድ ክንድ ተኩል እንዲኖራት አድርጎ ታቦቷን ሠራት። በመቀጠልም በውስጧም በውጪም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱም ማዕዘናት በወርቅ የተሠሩ ቀለበቶችንና በእነርሱም ውስጥ የሚገቡ ሁለት መሎጊያዎችን ሠራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሠራ የስርየት መክደኛውን እንዲጋረዱት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ ያስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት ሁለቱ ኪሩቤል ፊታቸው ወደ ስርየት መክደኛ ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በሁለቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕግ ጽላትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሠራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጪም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋንና በሁለት ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል የተዘጋጁ አራት ከወርቅ የተሠሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም ሁለት መሎጊያዎች ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ አራት ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ሥርዓት በሰማያትም የሚታይ እውነታ ነው። የጌታን መንበር ገጸ ሰብ፣ ገጸ ንስር፣ ገጸ ላምና ገጸ አንበሳ ያላቸው አርባቱ እንስሳት ይሸከሙታልና ለአማናዊቷ ታቦት ለቅድስት ድንግል ማርያምም ሰላምን የሚያወሩ መልካም የምሥራችንም የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ መምህራን። የስርየት መክደኛው መቀመጫው የንጹሐን ንስት መክደኛው የንጹሐን አበው ግራና ቀኙ የሐናና የኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስሬት መክደኛው ስሬቱ የሚፈጸምበት ስፍራ ቢሆንም፣ ነገር ግን በዚህ ቦታ ምንም ዓይነት መሥዋዕት አይቀርብም ነበር። ይህም በጊዜው አማናዊ መሥዋዕት ገና እንዳልተሰዎ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚህ ስፍራ ላይ ማረፍ አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መሥዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ይህ ስፍራ አማናዊ መሥዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህን ለማመልከትም ለኃጢአት ስርየት የቀረበው መሥዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ ሰባት ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይረጨው ነበር። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊ መሥዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነውና። ይህ የስርየት መክደኛ ለእኛ የሚያስተላልፈው ተጨማሪ መልእክትም አለው። ይኸውም አማናዊው መሥዋዕት ክርስቶስ መሥዋዕት ሆኖ ዓለምን ማዳኑ እንደማይቀርና መሥዋዕቱ የሚቀርብበት ስፍራም በቅድስተ ቅዱሳን ውስጥ እግዚአብሔር በምረት በሚገለጥበት በቃሉ ማደሪያ በጽላቱ ላይ መሆን እንደሚገባ ያስገነዝበናል። ይህም እግዚአብሔር አምላክ በነቢዩ ሚልኪያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣንን ያጠናሉ፣ ንጹሕም ቁርባን ያቀርባሉ በማለት እንደ ተናገረው የስሬት መክደኛው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባንን ለምትፈጽምበት ጽላት ወይም ታቦት ምሳሌ መሆኑን ያሳየናል። የስሬት መክደኛውን የሚጋርዱት በጥሩ ወርቅ የተሠሩት የኪሩቤል ምስሎችም አማናዊ መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን ሁለቱ ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ለማስገንዘብ ቅድስት ቤተ ክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል የታቦተ ጽዮንን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅድሳት በተለየ መልኩ እጅግ ግሩም የሆነ ምስጢርን በውስጧ ይዛለች። ይህን ድንቅ ምስጢር ለመረዳትም አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣበት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙርን አቅርቦ ነበር። ከዚህ ጋር ተመሳሳይ የሚሆን ድርጊት በአዲስ ኪዳንም ተፈጽሟል። ይኸውም እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታን በሰጠቻት ጊዜ የስድስት ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችንን የሰላምታ ድምፅ በመስማቱ እንደ አባቱ እንደ ዳዊት በእናቱ ማኅፀን ውስጥ ሆኖ በደስታ ዘሏል። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እንደ ተደሰተ ለአምላኩ የምስጋና ቅኔ መቀኘቱም ለሰው ልጆች ሁሉ የመዳናችን ምክንያት የሆነችውን ድንግል ማርያምንና ልጇን በቃል ኪዳኑ ታቦት በኩል አስቀድሞ በዐይነ ኅሊና ስለተመለከታቸው ነበር። ቅድስት ቤተ ክርስቲያናችንም የታቦተ ጽዮንን ተአምራት እግዚአብሔር ወልድ ቅድስት ድንግል ማርያምን ታቦቱ አድርጎ ከፈጸማቸው ታላላቅ የድህነት ሥራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድህነት ውስጥ ያላትን ድርሻ ታስተምራለች። በየዓመቱ ኅዳር 21 ቀንም በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። ታቦቱ በእስራኤል የስደት ዘመን በድንኳን ውስጥ ተቀምጦ ከእነርሱ ጋር ይጓዝ ነበር። እስራኤላውያን ወደ ከነአን ምድር ሲገቡ ታቦቱ ከፊታቸው ሆኖ ሲሄድ ዮርዳኖስ ወንዝ እንደ ተከፈለና እንደ ኢያሪኮ ግንብ የመሰሉ ጠንካራ ከተሞች እንደወደቁ ይነገራል። ይህም የታቦቱን መንፈሳዊ ኃይልና ተአምራዊነት ያሳያል። በንጉሥ ዳዊት ዘመን ታቦቱ ወደ ኢየሩሳሌም በክብር ገባ። ከዚያም በልጁ በንጉሥ ሰለሞን አማካኝነት ታላቁ ቤተ መቅደስ ተሠርቶለት ታቦቱ በቅድስተ ቅዱሳን ውስጥ በክብር ተቀመጠ። ይህ ታቦት በእስራኤል መንፈሳዊና ፖለቲካዊ ሕይወት ውስጥ ማዕከላዊ ሚና ነበረው። የእግዚአብሔር ዙፋንና የመገኘት ምልክት ተደርጎ የሚታይ ነበር። በታሪክና በክብረ ነገሥት መጽሐፍ መሠረት የታቦተ ጽዮን ከኢየሩሳሌም መውጣት የተከናወነው ቤተ መቅደሱ ከመውደሙ ከብዙ ዓመታት በፊት ነበር። ይህ ክስተት የእስራኤል ነገሥታት ከእግዚአብሔር መንገድ በማፈንገጥ ወደ ጣዖት አምልኮ ዘንበል ባሉበት ወቅት ላይ ነው። የታቦተ ጽዮን ወደ ኢትዮጵያ መምጣት መሠረት የሆነው ታሪክ ንግሥት ማከዳ ወይም ንግሥተ ሳባ ከኢትዮጵያ ወደ ኢየሩሳሌም የንጉሥ ሰለሞንን ታላቅ ጥበብ ለመስማት ያደረገችው ጉዞ ነው። ይህ ታሪክ በመጽሐፈ ነገሥት ቀዳማዊ ላይ በአጭሩ ቢጠቀሰም በክብረ ነገሥት መጽሐፍ ግን በሰፊው ተዘርዝሯል። ንግሥተ ሳባ የነገሰችው በአክሱም አቅራቢያ በጥንቱ አጠራር ሳባ በምትባለው ከተማ ነበር። ንግሥተ ሳባ በአባቷ በአጋሞስ እግር ተተክታ ኢትዮጵያን መግዛትና ማስተዳደር የጀመረችው ከክርስቶስ ልደት በፊት ከ1013 ዓመተ ዓለም ጀምሮ ነው። ንግሥተ ሳባ የሚለው ስሟ ሳይሆን የሳባውያን ንግሥት ማለት ነው። የንግሥተ ሳባ መጠሪያ ስሟ በክብረ ነገሥት ማከዳ፣ በመጽሐፈ ነገሥትና በዜና መዋዕል ንግሥተ ሳባ በወንጌል ደግሞ ንግሥተ አዜብ ትባላለች በዚያ ዘመን የኢትዮጵያ ወሰን ወይም የንግሥተ ሳባ ግዛት ስፋቱ በምሥራቅ እስከ ማደጋስካር እስከ ፋርስ ባሕር በምዕራብ እስከ ኑቢያ እስከ ግብፅ ጠረፍ በደቡብ እስከ ቪክቶሪያ ባሕር ድረስ ነው ይባላል በእሷ ዘመን በኢትዮጵያ የአረብ የግብፅ የህንድ የኢየሩሳሌም ሰዎች የዘመኑን ሸቀጣሸቀጥ ልብስ ሽቶ ዕጣን ወርቅና ሌሎች አስፈላጊ ሸቀጦችን ይነግዱ ነበር። በዚህ ዘመን ደግሞ በኢየሩሳሌም የነገሰው የዳዊት ልጅ ሰለሞን ነበር። ንግሥተ ሳባ በኢትዮጵያ ሰለሞን በእስራኤል ነግሠው በነበረበት ዘመን ታምሪን የሚባል ነጋዴ ከኢትዮጵያ ወደ ኢየሩሳሌም እየተመላለሰ ይነግድ ነበር። እርሱም ለንጉሥ ሰለሞን የሚሆኑ ጥሩ ጥሩ ዕቃዎችን ከኢትዮጵያ ገዝቶ ወስዶ ለሰለሞን ካስረከበ በኋላ ሲመለስ የሰለሞንን የቤተ መንግሥት ሥነ ሥርዓትና ጥበቡንም ክብሩንም ሁሉ ለንግሥተ ሳባ ነገራት። በታምሪን አማካኝነት የተጀመረው ግንኙነት እየቀጠለ ሄደ። በዚህ ነጋዴ አማካኝነትም በሁለቱ ነገሥታቶች አገር የማይገኙ ዕቃዎችን በስጦታ መልክ ይላላኩ ጀመር። ንግሥተ ሳባ የንጉሥ ሰለሞንን ጥበብ፣ የቤተ መንግሥቱንና የሥርዓቱን ሕግና አደረጃጀት በደንብ ከሚያውቀው ከታምሪን አንደበት ብዙ ጊዜ እየጠየቀች ከሰማች በኋላ በመጨረሻ በጆሮዋ የሰማችውን በዐይኗ ለማረጋገጥ በብዙ ወታደሮቿና ደንገጥሮቿ ታጅባ ለሰለሞን የምታበረክተውን ልዩ ልዩ ስጦታዎችን አስጭና በነጋዴው መሪነት ወደ ኢየሩሳሌም ተጓዘች። በደረሰችም ጊዜ ንጉሥ ሰለሞን በታላቅ ክብርና ደስታ ተቀበላት። እሷም ከኢትዮጵያ ይዛለት የሄደችውን የከበረን ቁና፣ ወርቅ፣ ሽቶና ሌሎች ስጦታዎችን አበረክተችለት።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 ከዚህ ግብዣ ቀደም ብሎም ቤተ መንግሥቱንና ቤተ መቅደሱን ሲያስጎበኛት ነበር። በዚህ ዕለት ደግሞ ስለ እርሷ ክብር በተዘጋጀው ግብዣ የአሠራሩን ዐይነት የመሳፍንቱንና የመኳንንቱን አገባብና አቀማመጥ ለማየት በራሱ ዙፋን አቅራቢያ ለእርሷ ልዩ ዙፋን አዘጋጅቶ ዙፋኑንም እሷ ከውስጥ ሆና ማናቸውንም ነገር ለማየት እንድትችል ከውጭ በኩል ግን እሷን ማንም እንዳያያት ተደርጎ በተሠራ መስታወት መሰል ነገር አስጋርዶ አስቀመጣት። በዚህ በአማረ ዙፋን ተቀምጣ የመሳፍንቱን፣ የመኳንንቱን፣ የወታደሩን አገባብና አቀማመጥ፣ በየክፍሉ የሚያገለግሉትን የወይን ጠጅ አሳላፊዎችና ሠራተኞች አለባበስና የሥራቸውን ቅልጥፍና እየተመለከተች ተደነቀች። ግብዣው ሲጠናቀቅም ንጉሥ ሰለሞን ንግሥተ ሳባን ሊያነጋግራት እርሷ ወዳለችበት ዙፋን አመራ። እርሷም የጥበብህንና የሥራህን ነገር እዚህ ሆኜ ባይን የተመለከትኩት በሐገሬ ሳለሁ ከሰማሁት እጅግ ይበልጣል በማለት አድናቆቷን ገለጸችለት። ከዚያም ወደ ተዘጋጀላት ቦታ ለመሄድ ስትጠይቀው መሽቷልና እዚህ ደሬ አላት። በዚህ ጊዜ ንጉሥ ሰለሞን ንግሥተ ሳባን ተገናኝቷ ታደረ። እናም ጸነሰች። በዚህ ጊዜ ንግሥተ ሳባ ልጅህ መሆኑን የምትረዳበት ምልክት ስጠኝ በማለት ከሰለሞን የጣቱን ቀለበት ተቀብላ በቶሎ ወደ አገሯ ተመለሰች። ንግሥተ ሳባ ከነ አጃቢዎቿ ወደ ሀገሯ ስትመለስ የኤርትራን ባሕር ተሻግራ በሐማሴን አውራጃ ማይበላ ከተባለው ቦታ ስትደርስ ወንድ ልጅ ወለደች። ንግሥተ ሳባ የወለደችውንም ልጅ ስሙን እብነ መለክ ብላ ወጣችለት። ትርጉሙም የንጉሥ ወይም የገዢ ልጅ ማለት ነው። እብነ ሐኪምም ተብሏል። ይህም የብልህ ልጅ ማለት ነው። አንደኛውም ሁለተኛውም የስም ስያሜ የጥንቱ የሳባውያን አነጋገር ሲሆን ታሪኩ የሰፈረበት ክብረ ነገሥት በሳባውያን ቋንቋ ተጽፎ ስለነበር በኋላ ላይ እነ ንብረ ዕድ ወደ ግዕስ ሲተረጉሙት የአረብኛውን ስም እንዳለ ወስደውት እንደ ተረጉሙት ይነገራል። እብነ ሐኪም ወይም ምንሊክ አድጎ ሀያ ዓመት እንደሞላው አባቴ ማነው ንገሪም ብሎ እናቱን ሲጠይቅ እርሷም የኢየሩሳሌሙ ንጉሥ ሰለሞን ነው ብላ ነገረችው። አባቱን ሰለሞንን ለመጎብኘት የእናቱን ፍቃድ ጠይቆ ወደ ኢየሩሳሌም ሄደ። አባቱ ንጉሥ ሰለሞን ልጁን ባየው ጊዜ ስሞ ባረከው። ምኒሊክ ለሦስት ዓመታት ያክል በኢየሩሳሌም የኦሪት ሕግ፣ የመንግሥት አስተዳደር በዕብራይስጥ ቋንቋ ተምሮ ሲጨርስ ምኒሊክ ለሰለሞን ወደ ኢትዮጵያ ለመመለስ እንደ ተዘጋጀ ነገረው። ንጉሥ ሰለሞንም ልብሰ መንግሥት አልብሶ ከአሥራ ሁለቱ ነገድ እስራኤል አሥራ ሁለት ሺህ ዕብራዊ የበኩር ወንድ ልጆች የዳዊትን ልጅ ወንድሙን ጨምሮ ብልሆችንና አዋቂዎችን መርጦ ከተማሩትም ካህናት እንዲሁም ከመሳፍንቱ ልጆች ሀያ ሁለት ታላላቅ ሹማምንት ጋር የኢትዮጵያ ንጉሠ ነገሥት ይሆን ዘንድ ልብሰ መንግሥቱን አሰፍቶ ቅብአ ሜሮንን በሊቀ ካህናቱ በሳዶቅ አስቀብቶ ከክርስቶስ ልደት በፊት በ982 ዓመተ ዓለም ወደ ኢትዮጵያ ሸኘው። ንግሥተ ሳባ ልጇ ሚኒሊክ ከኢየሩሳሌም ሲመለስ በታላቅ ክብር ሰልፍ አድርጋ ተቀበለችው። ምኒሊክና ሰዎቹ ወደ ኢትዮጵያ ሲመጡ አዛርያስ በተባለው ሊቀ ካህን አማካኝነት በልዑል እግዚአብሔር ጣቶች ተቀርጾ ለሙሴ ተሰጠው እውነተኛው ጽላት ወደ ኢትዮጵያ አብሮ መጣ። ጽላቱ በአሁኑ ሰዓት በአክሱም ጽዮን ቤተ ክርስቲያን አምላክ በመረጣቸው ሰዎች እየተጠበቀ እንደሚገኝ ይታመናል። ከዚያም ንግሥተ ሳባ ምኒሊክን ተቀብላ በሕይወት እያለች በኢትዮጵያ ነገሰችው። ንግሥተ ሳባ በኢትዮጵያ ለመንገሷ ከታላቁ መጽሐፍ ቅዱስ ጀምሮ በሁሉም ታሪካዊ መጽሐፎች ውስጥ የተረጋገጠ መሆኑ እንዳለ ሆኖ ገናና ንግሥትና በጥበብ የተሞላች እንደ ነበረችም ይታወቃል። ታቦቱን የማየትና የማገልገል መብት ያለው አንድ መነኩሴ ወይም ካህን ብቻ ነው። ይህ ካህን እስከ መጨረሻው የሕይወት ዘመኑ ድረስ ከዚህ ቦታ አይወጣም። ታቦቱንም አይቶ ያገለግላል። ታቦቱን የመንካትም ሆነ ከማህደሩ የማውጣት መብት የለውም። ይህ ካህን በሕይወት ዘመኑ የሚተካውን መነኩሴ ወይም ካህን የመምረጥና የማሰልጠን ኃላፊነት አለበት። ይህም ታቦቱ ለዘመናት ሳይነካና ሳይንቀሳቀስ እንዲቆይ አስችሏል። የታቦተ ጽዮን በኢትዮጵያ መገኘት የዓለምን ትኩረት ስቧል። የተለያዩ የዓለም አርኪኦሎጂስቶችና የታሪክ ተመራማሪዎች መረጃ ለማግኘት ቢሞክሩም የኢትዮጵያ ቤተ ክርስቲያንና የቅዱሳን አባቶቻችን አቋም ጽኑ ነው። ቤተ ክርስቲያኒቱ ታቦቱን ማንም ሰው እንዲያየው ወይም እንዲመረምረው በፍጹም አትፈቅድም። ይህ አካሄድ በኦሪት ዘመን በነበረው ጥንታዊ የብሉይ ኪዳን ሕግ ላይ የተመሠረተ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቋም ታቦቱ እውነተኛ መሆኑን ሙሉ በሙሉ እርግጠኛ ነች። ይህ ታቦት ታሪካዊ ቅርስ ብቻ ሳይሆን ሕያው የመንፈሳዊነትና የኃይል ማዕከል ነው ብላ ታምናለች። የቃል ኪዳኑ ታቦት በዛሬው ጊዜ በአክሱም ጽዮን ማርያም ውስጥ ተቀምጦ ይገኛል። ይህ ታሪክ የኢትዮጵያን ማንነት የቀረጸ የዓለምን ታሪክ ያነጋገረና ለዘመናት የቆየ ታላቅ ምስጢር ነው። ኢትዮጵያ የቃል ኪዳኑን ታቦት ጠባቂ በመሆኗ በዓለም ሃይማኖታዊ ስፍራዎች ውስጥ ልዩና የማይተካ ቦታ አላት። እንግዲህ ታሪኩ ይኸው ነው። ከፈርዖን ግብፅ የሙሴን ሕዝብ አጅቦ የወጣው በእስራኤል ነገሥታት ዘመን በክብር የነገሠው ዛሬም በኢትዮጵያ መሬት በታላቅ ክብር ተቀምጦ የሚገኘው የቃል ኪዳኑ ታቦት ታሪክ ይህ መረጃ ለእርሶ ምን አይነት ትርጉም አለው? የታቦተ ጽዮን ወደ ኢትዮጵያ መምጣት የኢትዮጵያን ታሪካዊና መንፈሳዊ ልዩነት ያረጋገጠ ትልቅ ክስተት ነው። ይህን ታቦት ከኢትዮጵያ ውጪ በሌላ ቦታ የመፈለጉ ነገር ትርጉም የለሽ እንደሆነ የሚያረጋግጥ ማስረጃ ነው። ታዲያ በዚህ ታሪክ ውስጥ እጅግ አስገራሚ ሆኖ ያገኙት ምንድን ነው? የንግሥተ ሳባና የሰለሞን ታሪክ ወይስ የአዛርያስና የሌዋውያን ካህናት ጀብዱ? ወይስ የአክሱም ጽዮን ለዘመናት ያደረገችው ጥበቃ? አስተያየቶን በኮሜንት መስጫው ቦታ ላይ ያካፍሉን። ይህን ታላቅ ታሪክ ከወደዱትና ለብዙ ሰዎች እንዲደርስ ቪዲዮውን ላይክ ማድረግ አይርሱ። እንዲሁም ተጨማሪ አስደናቂ ታሪኮች እንዳያመልጡ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።